ዛሬ ሰራለው ቀለዛዎች ቤት ነው። የቤት እመቤት የቤት ሆኖ ይላል። የቤት ቁጭ ምንድነው? ብዙዎቻችሁ እንደተመለከታችሁት በዛሬው ዕለት በተለያዩ ማህበራዊ ሚዲያ ላይ መነጋገሪያ ሆኖ የዋለው እና አሁንም መነጋገሪያነቱ የቀጠለው ጉዳይ በኢትዮጵያ ቴሌቪዥን በኢቲቪ መዝናኛ ክፍል ባልደረባና የተለያዩ የመዝናኛ ፕሮግራሞችን በማቅረብ የሚታወቀው አሁን ደግሞ በአሻም ዩቲዩብና በትርታ 97.6 ኤፍኤም የሬዲዮ ጣቢያ ላይ ፕሮግራሞችን እያዘጋጀ እያቀረበ የሚገኘው ጋዜጠኛ ሶፎኒያስ ዋሲውንም በተመለከተ በዛሬ ዕለት የተሰራጨው መረጃና እንደዚሁም ደግሞ ከዚህ በፊት ሲታማበት በነበረው ጉዳይ ብዙዎች እንግዲህ የእሱን ሀሳብ ተቀብለው ከዚህ በፊት ማስተባበሉ ይታወሳል። በእግረኛው በተባለ አንድ ዩቲዩብ ላይ እንደዚሁም ደግሞ በአጠቃላይ የስልክና የምስል ማስረጃዎች እንደዚሁም የድምፅ ማስረጃዎች ጭምር በተለያዩ ማህበራዊ ሚዲያዎች ላይ ሲዘዋወሩ ተመልክተን ብዙዎች ይህ ግለሰብ እየሄደበት ያለው ነገር አስፈሪ ነው፣ በፍጥነት ሊቆም ይገባል ቢሉም እሱ ግን ከዛ በኋላ በእግረኛው ሚዲያ ላይ በመምጣት ወደተለያዩ ወደ ተለያዩ ሚዲያዎች በመሄድ ከዚህ ድርጊት ጋር ፍጹም ግንኙነት እንደሌለው የሚወራው ነገር ሁሉ ውሸት ስለመሆኑ እንደዚሁም የፌስቡክ እና ሌሎች ሶሻል ሚዲያዎቹ ሀክ ተደርገውበት በሱ ስም ሌላ ሰው እየተጻጻፈ እንደሚገኝ እንጂ እሱ እንደዚህ አይነት አስነዋሪ ተግባር ውስጥ እንደሌለ ሲገልጽ ነበረ። ነገር ግን ቀን ሲሄድ ቀን ሲተካ በዛሬው ዕለት ባልተጠበቀ ሁኔታ ከአዳማ ከተማ ያልተጠበቀ ቪዲዮ ተለቆ ብዙዎች እየተቀባበሉትና ከመቀባበልም አልፎ ደግሞ ሐዘናቸውን እየገለጹ ሲገኙ፣ አንዳንዶች በእውነት ቪዲዮን ለመጨረስ ተቸግረን በእምባኔ ጨረስ ነው። አንዳንዶች ደግሞ እናቱ ይህን ስትሰማ ምንት ሊሆን ትውልዳችን ወዴት እየሄደ ነው? እያሉ ሀሳብና አስተያየታቸውን ሲሰጡ ተመልክተናል። እንደምናስታውሰው ይህ ወንድማችን እጅግ አካላዊ ገጽታው ተቀይሮ በብዙ መክሳት ፊቱ ተቋቁሮ በፊት የነበረው ማንነት ተቀይሮ ወደ ሚዲያ ከመጣ በኋላ ብዙዎች ያለበትን ሁኔታ በመረዳት እርዳታን አድርገውለት ተረባርበው ብዙ ኢትዮጵያውያን እንግዲህ ድጋፋቸውን አድርገውለት ነበር ድጋሚ መቆም የቻለው ። ከዛም እንዳልናችሁ በአሻም ዩቲዩብ እና በትርታ ኤፍኤም ቀደም ስድስት እንዳዲስ የነበረውን ፕሮግራም ጀምሮ በተሻለ ሁኔታ ላይ ብዙዎችም እየተከታተሉት ባሉበት ሰዓት ነው። ነገር ግን አንዴ የተያዘበት ነገር ሊወጣ አልቻለም እና በድጋሚ አሁን ሊያስተባብል በማይችልበት ሁኔታ በቪዲዮ ማስረጃ ጭምር ተጋልጧል። ይህንን ክስተት ደግሞ ልዩ ያደረገው ነገር ቀደም ብሎ በትናንትና ዕለት ሶፎኒያስ ዋሲሁን በፌስቡክ ገጹ ላይ በአዳማ ከተማ ዝርፊያ እንደተፈጸመበትና ላፕቶፑን ለመቀበል በሄደበት አጋጣሚ የማያውቃቸው ሰዎች እንደዚህ አይነት የዘረፋ ወንጀልን ፈጽመውብኛል የሚል ክስን በፌስቡክ ማህበራዊ ገጹ ላይ አጋርቶ ነበረ። ነገር ግን በዛሬው ዕለት የወጣ ጉዳይ የተገላቢጦሽ ሆኗል። እሱም በፍጥነት ይህንን መረጃ ከፌስቡክ ማህበራዊ ገጹ ላይ አጥፍቶታል። እነዚህ ሁሉ ነገሮች ተደማምረው ሶፎኒያስ ዋሲሆን ከባድ ቅርቃር ውስጥ ገብቷል። ይህ ብቻ አይደለም። ከዚህ በፊትስ ከምን ያህል ሰዎች ጋር፣ አሁንስ ምን አይነት ድርጊት ፈጽሞ ይሆን ይሆን ያልተነገሩ ሚስጥሮች እንደገና እንዳዲስ መውጣታቸውን ቀጥሏል። በእውነት ይህንን መስማት እጅግ ያሳዝናል፣ ልብንም ይሰብራል። ታዲያ የቅርብ ወዳጁ የሆነው ምናሴ ዋቁ ጉደታም በፌስቡክ ማህበራዊ ገጹ ላይ ያሰፈረው ሀሳብ የብዙዎችን ትኩረት ይሳብና ብዙዎች ሲቀባበሉት ነበረ። አሁንም ጋዜጠኛ ሶፎኒያስ ከገባበት አስቀያሚ ሕይወት እንዲወጣ ማድረግ ነው እንጂ ስሙን ማጠልሸቱ ምን ይጠቅማል? ያልተጨበጠ ነገር ይዛችሁ አታውሩ። ልጁ በአእምሮ ሕመም እየተሰቃየ ነው። ምናምን የሚሉ አስተዋይና አርቆ ሀሳቢ ለመምሰል የሚጋጋጡ ሰዎችን እያየው ነው። ይህ ፍጹም ስህተት ነው። እኔ በበኩሌ በጣም ብዙ ጥሪ ያለው በቤተሰቡና አጠገቡ ባሉ ሰዎች ታግዞ ጸበል የሚሆን የሕክምና እገዛ የሚያገኝበት ስፍራ መሄድ እንዲችል ወደ ጤነኛ ህይወቱ እንዲመለስ ማድረግ ያለብን የትኛውም ነገር ካለም ከፊት ሆኜ አስተባብራለሁ። ሁላብ ያለው ፈቃደኛ የአእምሮ ጤና ባለሙያም ስፔሻሊስትም አናግሬ ያለው ፈቃደኛ ነበሩ። የፋይናንስ ችግርም ካለ የሚያግዙን ሰዎች አይጠፉም ብዬም ስሯሯጥ ነበረም። በዚህ ጉዳይ መፍትሄዊ ብቻ ነው። ልጁ ለገዛ ራሱ የተጨነቅነውን ጭንቀት አይቶት ፈቃደኛ መሆን ሲገባው ለገዛ ራሱ ተባባሪ መሆን አልፈለገም። ይህን እውነት በተደጋጋሚ ችላ ሳትል እንደ ራሷ ጉዳይ አይታ የደከመች የመንደራችን ተወዳጅና ቀና ልብ ያላት እህታችን ታውቀዋለች። ልጁ አጀንዳ በነበረበት ወቅት ከወራት በፊት እስኪ መታገዝ ካለበት ይታገዝ፣ ሁለተኛ እድል እንስጠው ብዬ ዝም አላልኩም በቅርበት የሚያውቁትን ሁሉ እባካችሁ ብያለው ምን ላግዛችሁ ምን ላይናችሁም ብዬም ጠይቅ ያለው ከዛ ያለፈም ጥሪ ያለው ልጁ ግን ማንንም የመስማት ፍላጎት የለውም የሚያደርገውን እያንዳንዷን ነገር ያውቀዋል በደንብ ነው የሚያውቀው በእኔ መሻት ማን ምን አገባው ነው ድርጊቱ ነገረ ስራ ሁሉ ማንም ምን ማያመጣም አይነት ነው ታዲያ ምን ይሁን የምትሉት በዝምታችን የሚጠፋው ትውልድስ ይህንን አታስቡም ወይ እረተው ባካ ያደረካችው ይህንን ድርጊት እናውግስ እያለ እንግዲህ የቅርብ ወዳጅ የምንለው ዋቆ ጉደታም ይህንን ጽሁፍ በፌስቡክ ማህበራዊ ገጹ ላይ አጋርቷል። በእውነት ይህ ያየነው ቪዲዮ የሰማነው መረጃ ወደት እየሄድን ነው ከሚያስብል ና በእውነት እጅግ ልብህን የሚሰብር ነው። በዚህ ላይ ደግሞ ቤተሰቦቹ በዚህ ሰዓት እጅግ በጣም እንደተጨነቁ ከውስጥ ያገኘነው መረጃ ያሳያል ና ይህ ጉዳይ ደግሞ ወደ ህግ የሚሄድ እድሉ ሰፊ ነው። ምክንያቱም ጋዜጠኛው የአዳማ ከተማን ስም ለማጠልሸት ሞክሯል። ምንም ሳይደረግበት እሱ ኬዙ ሌላ ሆኖ ነገር ግን ዝርፊያ እንደተፈጸመበት አድርጎ ጉዳዩን አቅርቧል ና የአዳማ ከተማ አስተዳደርም በዚህ ጉዳይ ላይ ከባድ ውሳኔ ሊወስንበት እንደሚችል እየተጠበቀ ነው። ከዚህ ጋርም ተያይዞ ደግሞ ብዙ ኢትዮጵያውያን ሶፎኒያስ ወይም ጋዜጠኛው እየሰራበት ከሚገኘው አሻም ዩቲዩብ እና እንደዚሁ ትረታ ኤፍኤም 97.6 ላይ በፍጥነት እንዲለቅና ከስራው እንዲባረር በህግም ጭምር እንዲጠየቅ ቅስቀሳን እያደረጉ ነውና፣ ለማንኛውም ግን የሰማነው ነገር እጅግ የሚከብድ እጅግ ለመስማት የሚዘገንንና ወዴት እየሄድን ነው የሚያስብል ነው። ውድ የሁሌ አዲስ ሚዲያ ቤተሰቦች እናንተስ በዚህ ጉዳይ ላይ ምንትላላችሁ ሀሳብ እና አስተያየታችሁን ልሰጡን ትችላላችሁ። እኛም ደግሞ ብሰሙት ባልነው ጉዳይ ይህን መረጃ ለእናንተ አቀረብን። በፕሮግራማችን ላይ ያላችሁን ማንኛውንም ሀሳብ ና አስተያየት ልሰጡን ትችላላችሁ። እንደዚሁም የምንለቃቸውን ቪዲዮዎች ላይክ ና ሼር ቻናሉን ደግሞ ሰብስክራይብ እያደረጋችሁም ቤተሰቡን እያለን በሚቀጥለ በሌላ ፕሮግራም እስከምንገናኝ በያላችሁበት ሰላም ፍቅር ጤና ለሁላችሁም እየተመኘን በዚሁ ተሰናበትን። መልካም ጊዜ ይሆንላችሁ።